ፋኒ ጀርመንኛ በደም ታወራለህ አይደልም? ግዞቹን ዳይፐር ማለት ቀይር አያውልቅላቸው ዳይፐር ጠዋት። እሺ ጉዞ ተጀምሯል። ደንስ ሙሉ አልተኛንም፣ መስሎ ተኝታ እንግዲህ ገና ከመግባቴ ሬድ ቡል ጋብዞኛል። መንገዱን የኔ ሬድ ቡል ብዙም አልጠቀምም፣ ግን እስኪ ካነቃቃን ያ እና እኔ መንገድ ሲኖራችሁ ያው ረድ ወጣጣት ያ ኢትስ የመጀመሪያ ጊዜ ነው። በርሊን የመጀመሪያ ጊዜ ነው። በርሊን አምስት ሰዓት ጉዞ ነው የምንጓዘው

ግን ትቆጥባለች መኪናዋ። እንዴት ነው በመቶ ኪሎ ሜትር ስንት ነው የሚል። በመቶ ሰባት ሰባት አይደል? ሰባት አርባ አምስት ሊትር ማለት ነው። ኦልሞስት እየነጋ ነው እንደምታዩት። ስንት ሰዓት ነው አሁን? አምስት ተኩል ያው አስራ አንድ ሰዓት ተኩል ነው። የወጣ ነው ሶስት ሰዓት ተኩል ሲል ነው። ሁለት ሰዓት ነዳን። አሁን ብሬክ ታይም ነው። ቁርስ እንግዲህ ፓክ አድርጊያለሁ ብለዋል። እንቁላል ምናምን፣ ቲማቲም ብቻ የጠዋት ቁርስ ያው ቀለል ያለ ምግብ እንበላለን። አሁን እዚህ ድጋሚ ማዲያ ወተናል ከሀይዌይ ላይ ማለት ነው። ብሬክ ታይም ነው። ቁርሳችንን እንበላለን። ካፌ ምናምን እንውሰደው ያ ካፌ ቁርሳችንን እንበላለን። ከዚህ በኋላ ሦስት ሰዓት ነው የሚቀረን፣ ግን በጣም ጀልጠው፣ በዚህ አይነት ቶሎ ነው የምንደርሰው፣ እንደርሳለን። ጉዞ ወደ በርሊን ከፋኒ ጋ ይላል። በርሊን ኤምባሲ ለፓስፖርት ጉዳይ ነው የሚሄደው እና እስካሁን አልነገርኳቸውም። ለካ አንተ ለፓስፖርት ጉዳይ ነው የሚሄደው ፓስፖርቴን ለማሳደስ ግዴታ በርሊን ነው። በፊት ፍራንክፈርትም ነበረ የዛሬ ስንት ዓመት ፍራንክፈርትን በኩት እዛ ነበረ እንትን ያልኩት እና አሁን ማንኛውም ሰው በርሊን ነው የሚሄደው። ስለዚህ ሩቅም ያላችሁ ሰዎች ተቸግራችሁም ቢሆን በርሊን ነው የምትሄዱት እና እንደ በፊቱ ፍራንክፈርትም ቢኖር አድቫንቴጁ አሪፍ ነበር። ገባ ቀረብ ይላል ምናምን ብቻ። እስኪ ምን ይሉኛል አላቅም። ይሳካ ላይሳካ ምን አይነት እንደሚያጋጥም ብሎ አታውቅም። ዛረስ ሄድን።

ቁርሳችንን እንዴት ነው? ፓክ አደረክ አንተ? ቆመን ቆመን እየበላን ነው። እንትኑ የአሳማ ሥጋ አይደለም፣ የቺክን ነው። ኦኬ፣ እኔም አልበላ። እንግዲህ በርሊን ግማሽ መንገድ ላይ ቆመናል አይደል? ይሮፕ ደስ የሚለው ማለት ነው። አሁን በዚህ አየር ምናምን በጊዜ ስለወጣን ክራውድም አይደለም ምናምን። በቃ የምትንገላተው ነገር የለም። ገባን ያው ኢትዮጵያ ብትሆን ግን አስቧል፣ ምን ያህል ስትራግል እንደምታደርግ። 500 ኪሎ ሜትር ምን ያህል ትይዛለ? ከዚህ ጎንደር ብለኛ ነው፣ ኮሜንት ያስቀምጡ። ከዚህ ጎንደር ስንት ኪሎ ሜትር ነው? እና ከአዲስ አበባ ጎንደር ምን ያህል ኪሎ ሜትር ነው? ከዚህ ነው ነው ከአዲስ አበባ ጎንደር፣ ከአዲስ አበባ ጎንደር የስንት ሰዓት መንገድ ነው? በመኪና ለምሳሌ ከሄዳችሁ። አሁን እዚህ ምን ፍሪ ፍሪውንም ነው የጓዝ የተጓዝነን ትቆማላችሁ። እንደዚህ ስትል ማቆሚያ አለ። ማቆሚያውን እናሳያችኋለን። ማቆሚያ ያለ መኪና ኤሌክትሪክ መኪና ካለ እዚህ ጋር ማለት ይችላል። አዎ፣ ኤሌክትሪክ መኪና ካለ ኤሌክትሪክ ቻርጅ ታደርጋላችሁ። አብዛኛው መኪና ቁመው ተኝተዋል። እዚህ ጋር እንደምታዩት እንዳለ የጀርመን ሌላ ምነግራችሁ ነገር የጀርመን ወይዘር እንዳታም ይኸው፣ እኔ ሙቀት ነው ብዬሽ ወይዘር ላይ መጥቼ ጠዋት ስለሆነ መሰለኝ ከትላንት ወዲያውን ሰላሳ ሦስት ዲግሪ ነበረ። አዎ

ፓስፖርት በሰላም እንዲያልቅ ዛሬ የሚሄደው አሻራ ወይ ፎቶ ለመነሳት ብቻ ነው ከዛ በኋላ ታዞ ይመጣል ቅድም አሳይተናቸዋል አንተ ረሳ ነው ሱና ቅድም አሳይተናቸዋል ጎርክን እንደዚህ ነው ግን ምንበራው የጀርመንን መንገድ እንግዲህ እናሳያችኋለን። ሊሚት የሌለበት ቦታ እንዴት ደስ እንደሚል ነው ከዛ በላይ እኛ ግን ያው ፋሚሊ ስላለን አሁን ደግሞ ለበርሊን መቶ ኪሎ ሜትር ነው የቀረን እና እንቅልፍ እና ቻርጅ 24 ሰዓት ነው እስካሁን አልተኛውም አይኔ በርበሬ ደበርበር በስማ ቦርድ የግዴታ ማለት ነው በቃ 24 ሰዓት ሙሉ ሳልተኛ ሹፌሩ ግን ተኝቷል ተኝተ ነበር እና የሌለ በቃ ስለቀላ መነጽር ቢያንስ ሊሸፍነው ብዬ ነው። ትንሽ ብሬክ ታይም እንውሰድ እስኪ። የብሬክ ታይም ትንሽ ጨንቆታል። ምን እንደተፈጠረ ንገራቸው እስኪ። እንግዲህ ከስፒድ ሊሚት በላይ ነድቼ እና እንደተነሳውና እንዳልተነሳው ቼክ ማድረግ አለብኝ። ከተነሳው እንግዲህ ለአንድ ወር እከለከላለውም።

እና ይህኛው የዳሽ ካም ካሜራ ነበረ። በዚህኛው እሱ ለማየት ነው እየሞከራ ያለ ስፒዱን። ምን ስፒዱን ለማየት ሳይሆን እንትኑ ነዋ፣ ብልጭ ሲል። አዎ ብልጭ ሲል እዚህ ጀርመን ውስጥ ስትነሱ ካሜራ ስፒድ ቀይ ያበራል። እሷን ለማየት ነው የፈለገው። ካሜራ አይደል ይሄኛው። ሪኮርድ ያደረገው ነገር አለ እና እሱን ምናልባት ካገኘ ነው ብሎ እየፈለገ ነው። ስድስት ከሰላሳ ነው። አሪፍ ነው። ጥሯት። አሪፍ ነው። በደምብ የሚነሳል ብዬሽ አስባለሁ። ከተቀጣ ደግሞ እስከ 150 ዩሮ ድረስ ነው የሚቀጣውና ሃያ ስድስት በላይ ስለነዳ እስከ 20 ከነዳችሁ ቢያንስ ከመቶ ብር በታች ነው የምትቀጡት። ሳየው ማለት ነው ላይ ከዛ ለ1 ከ31 ጀምሮ ግን ከነዳ በላይ ማለት ነው ከ31 ስፒድ በላይ ከጨምርክ እስከ ትቀመውለት ይችላል። ከ31 በላይ ከነዳ ግን እስከዛ አይታይም። ፀሐዩ እርግጠኛ ያልሆንበት ምክንያት ምንድነው? ሲያነሳን አላየ ነው። ብልጭ ሲል አላየ ነው እና እሱን ሹር ለመሆን አሁን ካሜራ ላይ እያየ ነው። ቀናችን ሊጨረብ ነበረ። ሲፋንዳውት እናደርጋለን። ቀይ ካልበላ አላነሳህም። ቀይ ካልበራ አላነሳህም። እንግዲህ አሁን ስንት ኪሎ ሜትር ቀርቶናል? አሁን ዘጠና ኪሎ ሜትር ቀርቶናል። ሁለት ያቆምን ከአዲስ አበባ ደሮዘት፣ ከአዲስ አበባ ናዝሬት። አዎ ከአዲስ አበባ ናዝሬት ዘጠና ኪሎ ሜትር ነው። ስንት ሰዓት ይፈጃል መንዳት? ሃይዌይስ ከገባ ሰላሳ ደቂቃ በኢትዮጵያ ማለት ነው። ኦኬ በጣም ጥሩ ነው። ደግሞ በጀርመን ሀገር ወደ አርባ ምናምን ሚሊዮን ከዛ በላይ ነው መኪና ያለው። ጀርመን ሀገር ውስጥ ከህዝቡ ግማሽ የሚያለው መኪና አለ፣ እና በጣም ብዙ ነው። በጣም ኢትዮጵያ ስንት ያላት ይመስላል? አለ እንዲህ ስፒድ ካሜራ አይደለም፣ መኪና አጠቃላይ ኢትዮጵያ ውስጥ ያለው መኪና ስምንት አስር ሚሊዮን። ምን እየቀለደ ነው? እናንተ ምን አለ? ከዛ በላይ አለ። የመጨረሻ ቻንስ ሊስት ሁለት መቶ ሚሊዮን

በጣም ትንሽ ነው። በጣም ትንሽ ነው። 80 ሚሊዮን ህዝብ ነው ያለው። 120 ሚሊዮን 120 ሚሊዮን ከጀርመን በላይ ሆኖ ግን ያለው ያው ጀርመን ሲጀምር መኪና አምራች ሀገር ናት። ከሷ ሀገር ልትወዳደር አትችልም። ግን ኢትዮጵያ ውስጥ በጣም መኪና የለም ማለት ይቻላል። ኬንያ እንኳን ብትሄድ በጣም ብዙ አላቸው። እነሱ እንግዲህ ሰዎች መንጃ ፍቃድ አውጡ፣ መኪና ግዙ፣ እንደዚህ ስላቸው ነው ማለት ብር፣ ብር ላክ ምናምን አይ ኖ አይ ግን ያው ኢትዮጵያ ላይ መኪና የለም፣ ያለ ይመስላል እንጂ የለም። ኬንያ እንኳን የኛ ንጥፍ አላት እዛ ጎረቤት ሀገር። እኛ ሀገር ችግሩ በጣም ቀረጡ ውድ ነው ምናምን፣ በጣም ኤክስፔንሲቭ ነው። ጠቃለህ ቀረጡ ነት ነው። ከመኪናው ካምፓኒው አያገኝም። እንደ ይህ መኪና ብታስገባውን ሶስት እጥፍ ልከፍል ይችላል። የዚህ መኪና ፎልክስቫገን ካምፓኒ ራሱ አያገኝም፣ አያገኝም። እንደዚህ ቀረጥ ነው። እሱ በጣም ግን፣ አሁን አዳዲስ መኪና ካስገባ አድቫንቴጅ አለው። ኤሌክትሪክም ምናምን መሰለኝ ኤሌክትሪክም ምናምን ይቀበላሉ። ብቻ እስከ ሶስት አመት ወደኋላ እድሜ ብቻ ነው። ከዛ በላይ ከሆነ ብዙ ታክስ ትከፍላለህ። ግን አዲስ ከሆነ እስከ 15 ፐርሰንት ነው የምትከፍለው። ብዙም አከፍልም፣ አዲስ መኪና ከሆነ። ኢትዮጵያ ሀገር ውስጥ ኤሌክትሪክ መኪና ያዋጣል ባለው በመብራት ችግር ላይ ያዋጣ ኖርማል ኮስቱ በጣም ነው የሚያወጣው። ኦኬ፣ ከነዳጅ አንፃር ኦኬ፣ በጣም ነው የሚያወጣው። ለምሳሌ አንድ ፉል ለመግዳት እስከ አምስት ሺህ ብር ምናምን ይፈጃል። በኤሌክትሪክ ግን ፉል እስከ ስድስት መቶ ሰባት መቶ ብር ነው ለዩኒት ተመስቦ። ኦኬ፣ ምን ያህል ትርፍ እንዳለ ያ በወር የምትከፍለው ነው። ምን ያህል ኤሌክትሪክ ታወጣለህ ነው ያ። በቃ እንደዚህ አሁን በወር አንዴ ነው አሁን ታንክ ሙሉ ካረክ አምስት ሺህ ብር ነው ያኛው። ግን ቢያንስ አንዴ ፉል ካረክ እስከ ሰባት መቶ ብር ምናምን ይፈጃል። ኦኬ ወደ ስድስት ጥፍ ልዩነት አለ ከዛ በላይ ስለዚህ በወር እንኳን ቢያንስ ሁለት ሺህ ብር ብትፈጭ ነው በሶስት ሺህ ብር በየሳምንቱ አምስት አምስት መቶ ብታረግ ሁለት ሺህ ብር ነዳጅ ግን ቢያንስ አስር ሺህ ብር ነው የሚፈጅብህ እስከ ሀያ ሺህ ብር ይፈጅብህ ይችላል እንደምን ነዳው ነው ከነዳጅ አንጻር ኤሌክትሪክ በጣም የሚያዋጣው ኢትዮጵያ

እንግዲህ አዲው በሰላም እንደምንገባ ኢትዮጵያ ቦታ ስሄድ ትንሽ ምንም ገባ ምን እንደሚፈጠር አላቀም። ይሄን ረስታል እንደዚህ ረስታል ቢሉኝ አስበዋል። 500 ኪሎ ሜትር መጣ። ያው የሆነ ነገር በቃ የሆነ ነገር አጉልሃል ምናምን ቢሉኝ አስባችኋል። አስፊስ ፓስፖርት ብቻ እንደሚያስፈልግ ማንነት ከታወቀ በቂ ነው ያስባለሁ። ምን እንደሚፈጠር አብረን እናያለን። እንግዲህ አብራችሁ ፓስፖርት የተቃጥረው እሱ ለማሳደስ እንግዲህ ለፎቶ ነው የመጣሁት። እዚህ ፎቶ ለመነሳት ሌላ ምን ምን ማሟላት እንዳለብኝ እንደለብኝ ገና ስመጣ ነው የማውቀው። ብደውል ብደውል አያነሱም እና ኤምባሲ መተደ ደግሞ ግዴታ በአካል ነው የምታውቀው። ቢያንስ በስልክ ሁሉም መረጃ ብታቅኑሮ አሪፍ ነው ምን ምን ማምጣት እንዳለብኝ። የኢትዮጵያ ኤምባሲ እንግዲህ ፊክስ ማድረግ አለበት። ለኢትዮጵያ ጀርመን ላይ ሁሉ ነገር ደውላችሁ መጠየቅ ትሻላችሁ። ኤቭሪቲንግ ከሄዳችሁ በፊት ማወቅ ትሻላችሁ? ጸልዩልን ጸልዩልን። እንግዲህ አሁን የት እንደምንሄድ ብታውቁ ፎርሙላ ሞተር ጨርሰናል። ግን ግን ግን ግን እኔ ፎቶ የለኝም። ስለዚህ ፎቶ መነሳት አለብን። አሁን ፎቶ ለመነሳት እዚህ መተናል። አምስት መቶ ኪሎ ሜትር ተጉዘን ፎቶ ረሳ። ይሄ ልምጣ ልምጣ እያልኩ ነበር እና ቤት እኮ ነበረኝ እና ረሳሁት አሁን። ስለዚህ እዚህ ፎቶ ተነስተን ሲጋማ ሌላ ያጋጠመኝ ነገር ማለት ነው ኤምባሲ መተን ለምሳሌ አዲስ ላወጡ ፓስፖርት አሁን አዲስ መውጣት ለሚፈልጉ በአሁኑ ሰዓት አያስተናግዱም። ለምን ኢትዮጵያ አዲስ ሲስተም ተሰርቷል። አያስተናግዱም። አዲስ ፓስፖርት ማውጣት አዲስ ነው ማለት አልገባኝ። ማሳደስ ከፈለገ ኤክስፓርድ ከሆነ ኤክስፔድ ከሆነ ትችላለ። ግን የድሮ ኢትዮጵያ በአሻራ ያወጣው ፓስፖርት ከሆነ ነው እንጂ አዲስ አዲስ ገና ሙሉ የሚያወጡ አይችሉም በአሁኑ ሰዓት ሲስተሙ እስኪዘረጋ ድረስ ኢትዮጵያ ተዘርግቷል፣ ግን ወደዚህ አልመጣም። ኦኬ አንድ አራት ወር ሶስት ወር አምስት ወር ምናምን መጠበቅ አለባችሁ እና እኔ ግን የድል ሆኖ ኢትዮጵያ ኦልሬዲ ኢትዮጵያ እያለው ስላወጣው ፓስፖርት ድጋሚ እዚህ ሀገርም እያለው ድጋሚ ከፍራንክፉርት ስላወጣው እኔ ግን እችላለሁ። ሶስ ስለዚህ ፎርሙላው ሞልቼ 196 ኤሮ ከፍዬ ይሰሩልኝ ማለት ነው። አንድ ስድስት አመት መጠበቅ አለብኝ። እሱን ተገላግያለሁ። 500 ኪሎ ሜትር ድረስ መጥቼ ወስተ ምንም ያስፈልገኝ ቦርሳ ምናምን ከአዲስ እጅ ላይ ካለ እና አምስት መቶ ምናምን ደርሼ መጥቼ ምንም ባለስተናገድ አስባችሁታል። የድሎ ነው ኢትዮጵያ ኦልሬዲ ስለነበረኝ አሁንም ተሳክቶልኛል ማለት ነው። እንግዲህ ጉዞ ወደ ፎቶ። እንግዲህ አሁን የሆነ ሞል የኤምባሲው ዘበኛ ሲኪሪቲ ጠቁሞ ነው ወደዚህ ወደዚህ እየመጣ ነው። እዚህ ሞል ትንሽ ደግሞ እናሳያቸዋለን ሞል ውስጥ ያለውን እስኪ፣ በርሊን ምን ይመስላል? የመጀመሪያው ነው ገና መጀመሪያ ነው። በርሊን ስመጣ ትንሽ ደስ ይላል። ፋኒ ጀርመንኛ በደንብ ታወራለህ አይደል? ፎቶ እንግዲህ አስወጥቻለሁ። እንደምታዩት የድሮ ፎቶ ነው። የዛሬ አምስት ዓመት ምናምን ፀጉሬ እንደዚህ ራስታ በነበረበት ሰዓት። እንደዚህ አምራል ወይስ እንደ ድሮ ወይስ

እሺ እዚህ ጋር እንግዲህ ከፎቶ ከተነሳን በኋላ ሄደን በርሊን ኤምባሲ ጨርሰን መተናል። ወደ ከተማ ምንድን ያጋጠመኝ ያው እንደነገርኳችሁ 196 ኤሮ ትካፍላላችሁ። ከዛ በኋላ በስምንት ሳምንት ውስጥ ያደርሱላችኋል። እንደነገርኳችሁ ለሌሎቻችሁ ደግሞ አዲስ ገና አፕላይ ለምታደረጉ ሰዎች በአሁኑ ሰዓት ስለማያስተናግዱ አትሊስት ሶስት ወር ምናምን ይፈጃል ብለዋል ሲስተሙ እዚህ ሀገር እስኪመጣ። እናንተም ደግሞ ወድላችሁ እንግዲህ ከሶስት ወር በኋላ ወይ ጠብቃችሁ ቼክ በማድረግ ድጋሚ መታችሁ አዲስ ፓስፖርት ሲጀምሩ አፕላይ ማድረግ ትችላላችሁ ማለት ነው እና ፓስፖርቱ ሲደርሱ ይደውሉልኝና ፓስፖርት ደርሷል ሲሉኝ ቀጥታ እኔ ደግሞ አድራሻ ልክላቸውና በዲኤችኤል ወደ ቤቴ ይልኩልኛል ማለት ነው። ስለዚህ አጠቃላይ በሁለት ወር ውስጥ ፓስፖርት እጄ ላይ ይገባል ብዬ አስባለሁ። ፓስፖርቱ ጉዳይ ይሄን ይመስል ነበረ። ትንሽ ደግሞ አሁን ዞር ዞርና በርሊን ከዳኔጋ ሱን ማሳየው ና ምሳ በልተን ምናምን ሎጋችን እንደዚህ እያለ ይቀጥላል። ያ በርሊን አሁን ምግብ እንበላለን። ምሳችንን ምሳችን የመጀመሪያ ቀኔ ነው እንግዲህ እዚህ ስመጣ በርሊን ከተማ አይላ በርሊን የሚል አለ እዛ ጋር። ዋው በርሊን አሪፍ ነው። ብዙ ግን ሻጮች አሉ። እንደ እንደ ቱሪስት አለ ቱሪስት አለ። የሚታየው አሁን ቱሪስት ነው። አብዛኛው ቱሪስት ነው ያለው። ያስታውቃል፣ ፊታቸው ገና አዲስ ናቸው በጣም ዋናው ከተማ ነው ያለ ነው። የጀርመን ዋና ከተማ ግን እዚህ የሚታወቁት በዶነር ነው። በዚህ የሚታወቅበት ዶነር ቅድም ያሳየኋቸው የኢትዮ ፋሚሊዎች ዶነሩ እንግዲህ አሪፍ ነው። ከአስር ዘጠኝ ይሰጠዋሉ። ለየት ያለ ነው ስጋው፣ ዳቦ፣ ሁሉ ነገር ለየት ያለ ነው። ከአስር ዘጠኝ ይሰጠዋሉ። አሪፍ ነው። ይጣፍጣል። ቀስ እያለ ሰዓቱም እየመሸ ነው። ከተማዋ እንትን ዞር ዞር ብለን አየን። ጸሐዩ በጣም ሀይለኛ ዲግሪ ነበር፣ ከ33 ዲግሪ በላይ ነበር። ዶላራችንን በላን፣ ምሳ በላን። በርሊን በብዛት ያው በዶላር ትታወቃለች የብዙ ሀገር ዜጎች ስላሉባት። እናም መሽቶም ወደ ቤት እየተመለስን ነበር። ወደ ቤት ስንመለስ ደግሞ መንገድ ላይ ኃይለኛ አደጋ አይተን። በብዛት ሀይዌ ላይ ሁሌ አደጋ አይጠፋም። እነዚህ የምታያቸው ትላልቅ መኪኖች ሁሌ አደጋ እንዳደረሱ ነው እና በጣም አደገኛ አደጋ ነበር የደረሰው፣ አሰቃቂ አደጋ። አንድ መኪና ተደፍጥጦ ነበር። ያየ ነው ብቻ ያሳዝን ነበር። እኛም በሰላም እንግዲህ ወደ ቤት እየተመለስን ነው። ቀኑ ሙሉ ደርሶ መልስ ስለሄድን ሌሊት ወጣን። ከዛ ማታ ተመልሰን ወደ አምስት ሰዓት ከምሽቱ ደርሰናል። አድካሚ ጉዞ ነበረ። ትንሽ ሰዓት ነበር በርሊንም የቆየ ነው። ኦልሞስት ግማሹ ሰዓት መንገድ ላይ ነው ያለቀው፣ እዛው ፓስፖርቱን እስክናስጨርስ ምናምን። ስንመለስ ደግሞ ድጋሚ አምስት ሰዓት ነዳን። ይህን ይመስል ነበረ የዛሬ ቪዲዮችን። ከተመቻችሁ በላይ ካሳውቁን። በቀጣይ ቪዲዮ እስከምንገናኝ ደስ ይመቻችሁ እንግዲህ ልጆቹን ደግሞ ለዳኒ ነበር ጥዬለት የሄድኩት። እሱም የራሱን ቪዲዮ ሰርቷል ከወደዳችሁት በላይ ካሳውቁን ነው የመቻቹ ፔስ ዝም ብሎ በቃ እንቅልፍ አይተኙም መሰለኝ። በቂ እንቅልፍ ስለማይተኙ ነው ነው እንዲሄዳሉ ወደ ጎን ይገቡባቸዋል። እነዚህ ናቸው ደፈጠጡት መኪና ነው አይተዋላለ ቴጎን መኪና ነው። ቴጎን እኮ የተፈጠጠው ቴጎን መኪና እግዚአብሔር እንኳን ጠበቀን። እኛም በሰላም ዘጠና ስምንት ኪሎ ሜትር ይቀረናል። እግዚአብሔር ይጠብቃል። ወደ ቤት እየሄድን ነው። ወደ ቤት እየሄድን ነው። ባኒጋ እንገናኛለን። ሚ በሰላም ያስገባል።